ዛሬ ደግሞ እንዴት ነው ቀኑ የሚሸከከው? በእናትህ ቀኔ በቃ ደበር። በጠዋት እኮ ከደበረ ቀን እራሱ ራሱ እኮ በቃው። አራራራ እኔ የምለው ፈጣሪ፣ የጠየኩህን እንዴት አደረክልኝ? አደደደ ባለፈው ዕለት ለስራ አንድ ሲኖ፣ ለመዝናኛ ደግሞ አንድ ቤትስ ሰመና ምን ገባልኝ አልኩህን እና አረሳኸው? እንዴት አደረክልኝ? አዎ ወረፋ ምናምን

አቤት አንተ አምላኬ፣ አንተ ታውቃለህ። ደማቅ ደማቁን ለኛ፣ ፈዛዛ ፈዛዛውን ለምቀኛ፣ ድፍን ድፍኑን ለኛ፣ ዝርዝር ዝርዝሩን ለምቀኛ። እንዲሁ ደህናውን ገበያተኛ ጣል። የሚያጫውተውን የሚያወራውን እንዲ ይህን ጥርቅ ይዞ መሄድ። ደህና አደሩ። እንዴት ነሽ እናት አለም? ደህና ነኝ። ድንሽ ፈልጌ ነበር። እንዲ አንቺ እንዲው ውይኔ፣ የተሰማ ልጅ ነሽ አይደል? አባፍን ጫሽኮ ለየውሽ እናቴ፣ አፍንጫው የተሰማ እንድች እኮ ቁጭ እኮ ነው። እግርሽ፣ እጣትሽ፣ እንዲ ሁሉ ነገርሽ እናትሽ ተናናት አስካለች። አረ ማማ፣ እኔ የተሰማ ልጅ አይደለው። ዲያ ምን እናት አለ። አንቺ ደግሞ ምን አስዋሽሽ? አባትሽ እኮ የሚያሳፍር አይደለም። የተሰማ ልጅ ካልሆንሽ ታዲያ እቻ ፍንጫ እንዲ ከምን መጣች? አይ ማማ፣ ተመሳስ የቦት ነው የእኔ ነገር። በይተው እናት አለ። ገብቶኛል፣ ገብቶኛል። ልጅ ሁሉ ነገር ወከ ብሎ ገብቶኛል። እንዴ እማማ፣ ምን ሆነ? የገባሁት የአባትሽን ተሰማ ነገር መች ጠፋኝና ይሄኔ እኮ ካስካለ ውጭ ወልዶ ለማንም እንዳትናገሪ ብሎሽ ነው አይደል? መልክ ግን ይኸው፣ ቁጭ ተደብቆ የተወለደ ልጅ እኮ ቁጭ ነው። በቃ ረ እማማ፣ እንደሱ አይደለም። አንቺ ልጅ ደህና አይደለሽም እንዴ? ምንድን ነው መጠይቅሽን ሁሉ። አይደለም፣ አይደለም። ምት ደህና መልስ የለሽም እንዴ? እሺ ምን ልመልስሉት? ሆነው መናገር ነ ምን ነው እንዲህ አይነት ነገር እኔ አልወድም። በቃ እኔማ ስሜ ሎሚ ነው ታች ሰፈር ያለው ገደል ግቡ ጠጅ ቤት እዛ አስተናጋጅ ነኝ። ውይ ውይ፣ አንቺ ነሽ እንዴ! እንዴት አለሽ ሎሚዬ? እኔ እኮ የት ነው ማውቃት ብዬ እናት አለም። ደህና ነኝ። ድንች አንድ መደብ ስጡኝ። ችግር የለም፣ ልሰጥሽ እኮ ነው። እና ስራ ኑሮ እንዴት ነው? ሁሉም ጥሩ ነው። ጎሽ፣ አንቺ ጥሩ ነሽ እናቴ? ጥሩ ነው፣ ናልሽ ጥሩ ነው፣ ማለት ጥሩ ነው። ዛሬ እኮ ሰው አላመሰግን ብሏል። ልክ ኖት። እኔ ምለው አርገው የለም እንዴ? አይ የእሱን ነገር ተይው እናት አለም። እሱ ሲፈልግ ይመጣል፣ ሲፈልግ ይቀራል። ይህኔ እኮ ማታ ደግሞ ሲላም ሽጦ ነው የቀረው። በየት በኩል ነው የሚመጣው? ምን ነው እናት አለም አጥብቀሽ ጠየቅሽኝ? አይ ለጠቅላላ እውቀት ነው። ጠቅላላ እውቀት ስትይ እነ ድሮ እነ ሜሪ የሚማሩት ይሄ የአካባቢ ሳይንስ የምናምን ሳይንስ የሚባለው ነው? አዎ እንደዛ ነገር ታዲያ። ምን ሰምና ወርቅ ታረጇዋለሽ? የአርጋውን መምጫ የፈለግኩት ለአካባቢ ሳይንስ ነው። አትም እንዴ አሁን ማማ፣ ለአካባቢ ሳይንስ ብዬ ነው። ወይ ጉድ እንደዛ ነው አልሽኝ? በዚህ በኩል ነው። ከዚህ ይሄው። እሺ ማማዬ፣ አመሰግናለሁ። ቆይ ቆይ ቆይ፣ ይሄው። እሺ ማማዬ፣ በይ። እናት እሺ፣ ደህና ነው። አይ ጉድ፣ አይ ጉድ። ዝም ብሎ አስቀምጧት ነው እንጂ ክዶ ነው እንጂ። ቁጭ እሱን እኮ ነው የምትመስለው። እኔ ጠፋኝ። አረማመዷ አረማመዷ እንዳባቷ ፍርክክ ፍርክክ ፍርክክ እኮ ነው የሚለው። እሱ መልኳ እንደሱ አፍንጫዋ ስትል አቤት፣ አቤት እንዲሁ እንዲ አይጠው ያስጋለች። ጉድ ተሰርተሻል። አይሽ መልስ። አያርፍ፣ እሱ እኮ አያርፍ። ዱሮ እኔንም እኮ ያሳልፈኝም ነበር። እልፍ ስል አንድ ጊዜ እንዲ እንዲ ብሎኛል። አቅ አቤት፣ ጨዋ እንዲያው ጨዋነታችን ሁላችን ነበር፣ ሊፈጀ የሚፈልግ ቆይ ስማን ወልደ መንፈስ ቅዱስ የማርያምን ብቅል እየፈጨው ነው ሴጣናት በለይ መዳን ያለ ሴጣናት በለይ በእናቱ ተተኛት እንዴ ሎሚ ከምን ላይ ወድቀሽ ነው ወይስ አድገሽ ነው ከዚህ ከመሬት ላይ እዚህ ጋር ቆሜ እየጠበኩ ነበር እንዴ እዚህ ጋርማ አልቆምሽም እንዴ ብትቆሚ ማይሽ እኮ ነበር ወይ ከሰማይ ነው ዱብ ያልሽው ወይ ከመሬት ነው እንደ ውሃ የፈለቅሽው እንጂ አላየውሽም አራገውይ ምነው ጠፋብኝ? ማ እኔ እኔ አረኔ አልጠፋሁም። ስንት ነገር ተነጋግረን ስንት ነገር አውርተን ያንን ሁልጊዜ እንደዛ ያሳልፈን፣ እንዴት ትጠፋለህ ደግሞ? ይኑ ላይ ያሳለፍነው መቼ ነው? ብቻ ልትዋሸኝ እንዳይሆን ያኔ የኔ ሎሜ የኔ መዓዛ እያልከኝ እንዳልነበር። አሁን ያን ያሳለፍናቸውን የፍቅር ጊዜያቶች ሁላ ልረሳቸው ነው? የት ጠጅ ልጠጣ ስትመጣ ነዋ እኮ። የት ጠጅ ቤት? እንዲ ያራጋው ገደል ግቡ ጠጅ ቤት ነው። ገደል እኔ፣ ገደል ግቡን አላውቀውም። እኔ ማቀ ማራቶን ይገባል ዘክዝኬ የሚባለው ነው እንዴ? እሱን አላውቀውም። አረ አረግዬ በሰው ግዛት ውስጥ ደግሞ ምን አባቱን ነው የሚያረጋው? እቼን ብቻ ጫውቷት ባለው። አሃ ይኸውልሽ፣ እኔ እናት አሁን ደንበኞቼ የአገር ፌስታ ይዘው እየጠበቁኝ ነው። የሥራ ሰዓት ነው። እኔ ልሄድ ነው። እሺ፣ እኔስ ነገር፣ ያንቺስ ነገር እዛ ገደል ግቡ። ጠጅ ቤትሽ ግቢያ አራገውዬ አርግዥ እልሃለሁ። አበስኩ ገበርኩ። በስመ አብ ወልደ መንፈስ ቅዱስ። አንቺ ምንድን ነው ያረገሽው እንዴ? ልጅ ነው ጤነኛ ነሽ እንዴ? ልጅ እኮ ለመውለድ መጀመሪያ መመሳጠር ያስፈልጓል። ሳትመሳጠሪ አይወለድም። ያኔም እኮ ሎሚዬ፣ እኔ ሽታ አንቺን ለቁም ነገር ነው የምፈልግሽ ስትለኝ አይደል እንዴ የተመሳጠር ነው ብቻ ተመሳጥረናል እንዳትይኝ። አዎ፣ አራገውይ ትሰምኛለች። እዛው ከተመሳጠርሽበት ሰው ጋር ሄደሽ እዛ ይገባዋል ወለጂ። እሺ ከኔ ጋር ምንም ሳትመሳጠር ልጃጥት አሳድጋት። በይ እሺ። እቺ ምስጥርጥር አረግ እያረገው ማ የሆነ ነገር እኔ። ሳሚው ጋር ደሞ ምን አባቱ እንደማመጣበት አሳየዋለሁ። ደፋርናት እኔ ለራሴ እንደ ትልቅ ድንጋይ ኑሮ ላይ ላይ ተከምሮ አልገፋ ብሎኛል። ልጅ አመጣው ተገፍጣ? እንዴ ያንገፈጥሽ፣ ምን ቦታኝ? እናቴ ማን ባስረግዘሽ ነው የማሳድግ? ሞት እናፋርቃለን። ንፍረቅ

እና ምንሽ አርግዣለሁ ስለው ጥሎ ሄደ። እጄ እጄ በማማሙት በቻ ቀን እና ለቁም ነገር ነው የምፈለግሽ ምናምን ብሎ ሰክሷ ወስዶ ካመሳጠረሽ በኋላ ላሽሊል ምናምን ዞር በያለኝ እኔ ነው ግን ስማም፣ ወልደ መንፈስ ቅዱስ፣ ምን ሆነ ነው ብቻህን የምታወራ? ቅቤው ወይ ወይ ወራ ፈርበ በላ ምን ነው? ምን ሆነህ ነው ብቻህን ነው ያወራው? እኮ ነው እናታል እንዴ? ምን ሆነ ነው አሁን እኔ ያወራው እንዴ? አው አረ እማማ እንደው ለዛሬ እንኳን ምን አለ በታው ተውኝ፣ በቃ ለዛሬ ምን አለ ዝም ብሎ ሁን። እንዳወሩ ነው እንዳወሩ ነው። አንተ እንዴት እንዴት ነው የምትናገረው? ዴ ማንን ወረኛ ለማስባል ነው? እኔ ትርንጎ እኮ እዚህ መጥቼ የተቀመጥኩኝ የሰውን ፍቅር ለመጥገብ ነው እንጂ ብር አጥቼ እኮ አይደለሁ። ወረኛ እሺ ይሁን። ደህና ማ አደለህ እንዴ አንተ ቅባቱ? ዛሬ ግን የሆነ ነገር ሽው ብሏል። እኔ ምለው እናት አለም ልጄ ደህና አደለህም እንዴ? እስኪ ተውኝም ማማ እንዳልናገረ ዳ እንዳልተወ ስቃይ ምን አለ ዝም ቢሉኝ። ሌላ ወሬ የለውትም እንዴ? ቆርሶ አለቀ ጨረሱ። እሱም አለኝ ካሉት እሱን ያውሩኛ። አንተ ዘንድሮ እኮ የሚታየውና የሚሰማው ጉድ እኮ ነው። ደግሞ ምን ተፈጠረ አንተ? ተሰማ ለካ ካስካሉ ውጭ ሌላ ልጅ አለው ለካ። ምን ፍርጃ ነው ዛሬ? ደግሞ ቀኑ የልጅ ነው ማለት ማለት እንዴ? ታወቁ ብዬ ነው እንደሆ ዚህ ውል ድንች ልትገዛ መጣ ፊትለፊት የቆማ ስትር ግትር ብላ ትቆም መሰለ። እሺ እ ኋላ ቀና ብዬ ባያት እንዲሁ አፍንጫ አወራረዱ እዚህ ላይ እንደዚህ ጥምስ ማለቱ እንዲሁ ሁሉ ነገሯን ሳይ ቁርጥ ተሰማን። አረባኳት አረጋው ሞት ስለ እሺ። ከዛ ስጠይቃት እሷ ሸምጠጥ አረገች። በሉ ደህና አሉ ብላስተር እንዲህ ብዬ ሳያት አካሂዷ ፈርከክ ፈርከክ ፈርከክ ስትል ቁርጥ የተሰማን እርምጃ፣ የሱ ልጅ ናት። የገርም አለባኳት እሱ ማ ደብቆ ላያስቀር ነበረ። ምን ያደርጋል፣ እንዲህ በድብቅ የተወለደ ልጅ እኮ ወር ጥዶ በቃ፣ አባቱን የተሰረቀ ልጅ አባቱን እኮ ነው የሚመስል። እማማ፣ እመት፣ የኔ ልጅ፣ ቆይ እንዱሁ፣ እማማ፣ እንዲ፣ ሌላ ጨዋታ የሎትም? ግን አንተ ሰው ዛሬ ምን ሆነሃል? ሌላ ጨዋታ ስትለኝ አደል እንደ የቀየርኩልህ። ግድ የሎትም፣ አሁንም ሌላ ጨዋታ ከሉት ይፈልጉ። እርሶ ጋ እኮ አይጠፋም፣ የወሬ ባንክ አደሉ እንዴ? አይ እንግዲህ እኔ እንዲያው ወሬን እያነሱ ሲጥሉት አልወድም ምን ማለት ነው እሺ እናቴ ከቆሙበት ይቀጥሉ ው እና በቃ ይሄ ልጅ እድሜ ልኩን የብብቱን ፀጉር ያበጠረ ይመስል እንዲህ እጁን ዘርግቶ የሚመጣው ምንድን ነው? ማን ነው ይሄ? እርጎ ዝንብ ነው ሳሚ። ይሄ የኑሮ ውጋት እንዴ ሳሚ። ይሄ የኔን አንበሳ፣ እሱንማ በሱማ አጥምጣብ። እናት አለም ድሽ ሲበላሽ እስቶብ ሲበላሽ እንድች እንድች አርጎ ገጥሞ እኮ የሚሰጠኝ እሱ እኮ ነው። ይሄን ምን ደግሞ ዲሽ ዲሽ ሲሰራ ማለት ነው? አንቴና አይደለም፣ ዲዮሬ ጠቢ ማይቶ ማሚዬ የማሚነት የሰፈሩ ድምቀት የኛ እናት፣ ፒስ ናችሁ! ፒስ ነን፣ ፒስ ነን፣ ፒስ ነን። እየማችሁት። ስማ አሁን አንተ ባት ኖር ይህን ቋንቋ ማን ያስተምረኝ ነበር? ፒስ የሚለው አረ ማሚዬ፣ እኔ ልጆት እያለው ምንም አያልፎትም። በቃ የሚመሳጠር ቃል እንኳን አመሳጠርሎታል። ሰየኔ አንበሳ እማማ ይሄው ጋት ይሆነልኝ። ስለምን መመሳጠር የሚያወራው ያራግ፣ ያራጋ፣ ወርጋው ብረቱ ሺ ለጠላቱ፣ አንድ ለናቱ፣ ደመነሽን የቆለፍከኛል አንትե የተረገምክ ተወኝ ብያለሁ ተወኝ ብተወኝ ይሻልሃል አስታይል ገና ሎሚ መቻል አርላ ይ ማለት ምን ለማለት ፈልገህ ነው መነሼ ነው የደነገጥ ቆይ ማማ ማለት ማን ነው ሎሚ ንሎሚ ይጠላል በተፈጥሮ አይጠላም አንተ ይጠላል እንዲ ሎሚ አረ የለም ሎሚ እኮ ለብዙ ነገር መድሃኒት ነው እኔም ያልኩት እኮ እሱን እኮ ነው። ሎሚ ለብዙ ነገር መድኃኒት ነው በተለይ ላረግዬ ወይ። ምን አባንም ያስቀባጠረህ አንተን? እኮ ነው መንገድ ላይ ስመጣ የሆነሽ ሎሚ ያገኘውና ላረግ እያረገው ብዬ ላመጣል ነበር። ምን ላርግህ? እስተይል አሁን ገባልሽ ወይና? ምን ይሁን ታዲያ? ምን አለ ብታመጣላት? ሎሚ ኮ ለሁሉ ነገር ጥሩ ነው። አራም አማምዬ፣ እሱ ያመሳጠረው ሎሚ ምን ያረጋል ብለው ነው። ሎሚ ይመሳጠራል እንዴ? አርጋውማ ያመሳጠራል፣ ግን አይምንም ይውሎት እማማ ይሄ ዝብርቅርቅ ያለ ልጅ ምንም የሚያውረው እንዳያምኑት። እሺ በውሸት ያደገ ነው በውሸት እንዲሁ። ይሄ ምንድን ነው ግራ የምታጋቡኝ? እኔማ በቃ ያመሳጠርከው ምናምን ካመንክ ፈታለሁ። ማንን ነው የምትፈታው አንተ? ያርግዬ ቅባቱን ነዋ። እኮ የታሰርከው እሱ ያውቃል። ቆይ ስንት ልግባ አለ አሮረዛ? እንድህ ዛሬ በሱ አይደለም። አራግዬ ምን ሆና ነው? ቆይና ምን ፈልገህ ነው? አመን አላምንም? አመን ብያለው። አመን አላምንም? የፈለከው ማምጣት ትችላለሽ። እሺ ጭራ፣ አረ እንደዛ ነው። አዎ ነው። አረ እናንተ ልጆች፣ ምንድን ነው ግራ የምታጋቡኝ? ማሚዬ፣ ጣጣ የለውም እዚሁ ጠብቁ፣ ሎሚውን ይዘው መጥቼ አሳየውታል። ወዴ ልጣ ነው ደግሞ አንተ። የውሎት ማማ፣ አንድ ጉዳይ አለችኝ። እሷን ገድዬ ቶሎ ልምጣ። ንቅንቅ እንዳትል፣ በስራ ቀን መሄድ። ቁጭ በል ዝም ብለህ ይሻላል። አዎ ቁጭ ልበል ቁጭ መልስ እንበል ቁጭ ይባላል። አ ሳፍዬ፣ ዛሬ ጥሩ ገበያ ነበር አልኩ። ቃሪያ ጨረሰ ነበር ሁሉ ነገር። አዎ ብዙ ነገር ጨረስኩ። ደሞ ያን እዛ ሀገቢያም ያመጣልኝ አብዝ ታምጣ ብዬው እምቢ ብሎ አለ። ደግሞ ሰው ቃሪያ ሲወድ እ ኑሮን በደንብ የለመደ ምን ነው ሳሚና ሎሚ ይተዋወቃሉ እንዴ? እንደ እማማ ሎሚን ያውቋታል እንዴ? ቅድም የተሰማ ልጅ ትመስላለች ብዬ አወራኸው እኮ እሷን ነው። ማምዬ እናት አለም ሎሚን እጃት ካች ብያለሁ ሎሚ እሷ አዎ አውጭ ያለው ቆይ ምንድን ነው ነገሩ አረ ማመዬ ያረገው ቅባቱ አስረግዟ ይሸመጥጣ መሰሎት? አንተ ክፍት አፍ ምን አለበት ይሄ አፍክ እንዳመጠባ ያወራ እሱም ማ እየዋሻ አይደለም እውነቱን ነው ምንድን ነው እየተካሄደ ያለው? አንዴ ማመዬ ቅባቱ ችን ልጅ በቃ ሁለታች ሀሳባትና ወስዶ እንትን አይልም መሰሎት ከዛ ካስረገዘ በኋላ ይሸመጥጣል እሷ ደግሞ የዋና ተመነ አንተ አንዳች ነገር ይሸምጥጥ እና ምን አለ በሚገባኝ ወሬ ብታዋራኝ? እማማ እሱን አይስሙት። ይህ ዝርግፍ ቀዳዳ ነው። እማማ እውነቱን እኔ ነግሮታለሁ እኮ። ምንድን ነው ይህ ያረገው? ለቁም ነገር ነው የምፈልግሽ ሲለኝ አብሬው አደርገው እሺ እማማ። እሷንም አይስሟት። ዝንበል ብያለሁ አንተ ሰው ዛሬ ዛሬ እንዳረገዝኩለት ስነግረው ካደኝ። አንተ እውነት ነው እንዴ? ወይ እማማ ለምንድነው የሚያስጨንቁኝ? እውነት ነው ወይ ነው ያልኩህ። ውሎት እማማ በእርግጥ ማድረጉን አድርገናል፣ አድርገናል። በእርግጥ ተኝተናል፣ አድርገናል። ግን ስምምነታችን ውስጥ ማርገዝ እንደሌለበት ተስማምተናል። አንተ ከንቱ አብሮ ተኝቶ አድሮ ለርግዝና አልተስማማንም ማለት ምን ማለት ነው? እሶነ ማስቡ ጠይቁል እማማ ለኔ ማስቡ እንጂ እቺ እኮ ኮማሪት ናት። ልክ ከአንተ ጋር አደርኩ እንዳለች ከሌላ ወንድ ጋር ደግሞ እንደ ልቧ እግሯን ስታነሳ አድራ ይሆናል። እን ለምንድ ነው ሌላው በተጫወተው ወፍሳይድ ኦፍሳይድ የምገባው? እማማ ይሞቱ። እኔ እንደዚ አይነት ነገር አላቅም። ለሱ ሻልኩት ለቁም ነገር ፈልግሻሉ ስላለኝ ነው። አንተ ከንቱ፣ አንተ ወራዳ በሰው የምጠላውን ወልዶ መካድ አንተ ምን ስትል አሰብከው? እና ታዲያ እኔ ጠልቼን ይሄንን። እና ታዲያ ምንድን ነው እማማ? እስቲ ተመለከቱኝ እኔ ጉል ቸርቻሪ ጉል ሻጭ ነኝ። በቀን ሶስት የማይበላትበት ለልጅ ማስረግዣ ይመጣል፣ ኬት ይመጣል፣ ማያ አይመጣም። ማሳደግ አልችልም ተብሎ ልጅ ሜዳ ላይ ውደቅ እንዴ? ትሰማለህ? የሀገሬ ሰው አንድ አባባል አለ። ምንድን ነው ደግሞ እሱ? መጀመሪያ ነበር መጥኖ መደቆስ። አሁን ምን ያደርጋል ወጭት ጥዶ ማልቀስ ይላል እና እና ማሳ ትወድ በግድ አባትነቱን ትቀበላለህ። እኔ እኔ ልቀበል እንደት አለ እኮ እኔ ነኝ አባትነቱን የምቀበለው። እንደምን ነኝ እንሰው እንጂ ልቀበል እኔ ቆይ እንካ ቀማ ሰው ብላ ስትሰጠኝ እርሷ ጉዳይ መቶ ሰው ጋር የምትሄድ አንተ ነገር ምን